የፋኖ ታጣቂዎች ጎንደር ከተማ ዙሪያ ያሉ ስፍራዎችን መቆጣጠራቸው ሲሰማም በጎጃም ደግሞ ለምን ትምህርት አስተምራላችሁ ያሏቸውን መምህራን መግደላቸው ተሰማም። የዘመቻ አንድነት መታወጅን ተከትሎ በክልሉ በርከት ያሉ ቦታዎች ውጊያዎች ሲቀጥሉ፣ በውጊያዎችም ንጹሐን ተገድለዋል። እንመለስበታለን። የኤርትራ ደህንነቶችና ሰላዮች ትግራይን አጥልቅልቀዋል በተባለ ማግስት የትግራይ ነዳጅ ወደ ኤርትራ እየተሻገረ ነው የሚል ከባድ መረጃ ወጥቷል። የክልሉ ጊዜያዊ መንግስት ከፌዴራሉ የሚላከው ነዳጅ በመቋረጥ ትራንስፖርት መስተጓጎሉን ገልጾ በክልሉ ያለው ነዳጅም ወደ ኤርትራ እየተሻገረ መሆኑን በገደምዳሴ ገልጿል። እናስደምጣችኋለን። ዩኒቨርሲቲ ታግታ የደረሰባትን መከራ ያጋለጠችው ወጣት ጉዳይ የወቅቱ ትኩሳት ሆኗል። በጉዳዩ ላይ ዩኒቨርሲቲ ያወጣው መግለጫ ደግሞ ግርምትን አጭሯል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 ከዩኒቨርሲቲ ታግታ የደረሰባትን መከራ ያጋለጠችው ወጣት ጉዳይ የወቅቱ ትኩሳት ሆኗል። በጉዳዩ ላይ ዩኒቨርሲቲ ያወጣው መግለጫ ደግሞ ግርምትን አጭሯል። ቴሌቪዥን ጣቢያውንም እከስ አለው እያለ ነው። ከዩኒቨርሲቲ ታግታ እጅግ ዘግናይ ግፍ እንደተፈጸመባት በአንደበቷ የተናገረችው ብርቱካን ተመስገን ጉዳይ በጥቃቱ ይልቅ የጎራ የለየ የፖለቲካ አጀንዳ አየሩን ተቆጣጥሮታል። ፖለቲካውን ከሚዘውሩ ፖለቲከኞች እስከ ተርታው ዜጋ፣ ከመንግስት ነቃፊዎች እስከ መንግስት ደጋፊዎች ጉዳዩ ካውድ ወጥቶ የፖለቲካን ትርክ አጀንዳ ሆኗል። የልጅቷን ታሪክ ያጋራው የቤስ ቴሌቪዥን ቪዲዮን ካወረደ በኋላ በአንዳንድ ወገኖች በኩል ድራማ ነው ያቀረበው የሚል ውንጀላ እየቀረበበት ነው። ከታገቱ በኋላ ደብዛቸው ጠፍቶ ከቀሩት 17 ተማሪዎች ጋር በተገናኘ ስሙ የሚነሳው ደምቢ ዶሎ ዩኒቨርሲቲ በብርቱካን ታሪክ ላይ ስሙ ባልተጠቀሰበት ሁኔታ ማስተባበያ አውጥቷል። የቤስ ቴሌቪዥን ባሰራጨው ቪዲዮ ላይ አንድም ቦታ ላይ ስሙ ያልተጠቀሰው ደምቢ ዶሎ ዩኒቨርሲቲ ብርቱካንን አላውቃትም ማለቱ ጥያቄ አስነስቷል። ዩኒቨርስቲው ስሙ ባልተነሳበት ሁኔታ ብዙዎች የብርቱካንን ታሪክ በተለያየ ጊዜ ወለጋ ውስጥ ገቱ ተማሪዎች ጋር አያይዘው በማንሳታቸው ለማስተባበል መቸኮሉ ጉዳዩን ይበልጥ አወዛጋቢ አድርጎታል። ኢቢኤስ ቪዲዮውን ማጥፋቱና ደምቢዶሎ ዩኒቨርሲቲ ስሙ ባልተጠቀሰበት አስተባብሎ ብቅ ማለቱ ከልጅቷ ጥቃት ይልቅ ነገሩ በፖለቲካዊ ስሌት እየተራገበ ነው። ውዝግቡ ሶስት ጎራ የለየ ሲሆን፣ በአንድ በኩል ድራማ ነው የሚሉ ማስተባቢያም፣ ሁለተኛው ታሪኩ በእርግጥም የተፈጸመ ነው በሚልና፣ ሶስተኛው ጎራ ደግሞ ከሁሉም በፊት የልጅቷ የሲቃ ድምፅ ይሰማ የሚሉ ናቸው። በአንድ በኩል የመንግስት ደጋፊዎችና ድርጊቱ ኦሮሚያ ውስጥ አልተፈጸመም የሚሉ አካላት በጋራ እያስተባበሉ ነው። በዚህ በኩል ኢቢኤስ ቴሌቪዥን ድራማ አቅርቧል ብሎ ጣቢያውንና ልጅቷን ከመወንጀል እስከ የአማራ ኃይሎች ራሳቸው ያዘጋጁት ነው የሚል ነገር እየቀረበ ነው። በሌላ በኩል ደግሞ በተደጋጋሚ የተፈጸሙ የዩኒቨርሲቲ ተማሪዎች እገታን በመጥቀስ ልጅቷ ደብዛቸው ከጠፉት መካከል አንዷ መሆኗን በመከራከሪያነት እየቀረበ ነው። በዚህ ጎራ በኩል ቪዲዮውን እንዲጠፋ የተደረገውም ይሁን የዩኒቨርሲቲው ስም ባልተጠራበት ማስተባበያ ያወጣው ደብዛ ቸው የጠፋ ተማሪዎች ጉዳይ ከተዳፈነበት ለምን ዳግም ተነሳ ተብሎ ነው የሚል መከራከሪያ እያነሱ ነው። ይህንኑ ጎራ የለየ የፖለቲካ ሽኩቻ የታዘቡ ብዙዎች ቅድሚያ የሚሰጠው ጉዳይ የልጅቷ ጉዳይ መሆኑን በመግለጽ ላይ ናቸው። አሁን ባለው ሁኔታ ጉዳዩን ከፖለቲካዊ ስሌት በጸዳ መልኩ በሰብአዊነት መነጸር የተመለከቱት ሰዎች ሀሳብ እምብዛም ገዢ ያገኝ አይመስልም። በዚሁ ሁሉ ጎራ የለየለት ውዝግብ ለመስማት የሚዘገንን ጥቃቱን በአደባባይ የተናገረችው ወጣት ህይወት አደጋ ላይ መውደቁ እየተነገረ ነው። ልጅቷ የጠየቀችውን የሕክምና ድጋፍ ማድረግ ከሁሉም በፊት ትኩረት እንዲሰጠው ብዙዎች በመጠየቅ ላይ ቢሆኑም አሁን ላይ ብርቱካን ያለችበት ሁኔታ አይታወቅም። የኤርትራ ደህንነቶችና አሰላዮች ትግራይን አጥልቅልቀዋል በተባለ ማግስት የትግራይ ነዳጅ ወደ ኤርትራ እየተሻገረ ነው የሚል ከባድ መረጃ ወጥቷል። የክልሉ ጊዜያዊ መንግስት ከፌዴራሉ የሚላከውን ነዳጅ በመቋረጥ ትራንስፖርት መስተጓጎሉን ገልጾም በክልሉ ያለው ነዳጅም ወደ ኤርትራ እየተሻገረ መሆኑን በግደምዳሜው ገልጿል። 17000 ሊትር ነዳጅ በህገወጥ መንገድ ሲዘዋወር ማግኘቱን ያስታወቀው የትግራይ ክልል ጊዜያዊ አስተዳደር ተቋርጧል የተባለው አቅርቦት እንዲቀጥል ጠይቋል። የነዳጅ እጥረት አጋጥሞኛል በሚል ለፌዴራል መንግስት ሁለት ጊዜ በደብ ለመዳቢያ ቤቱታ ያቀረበው ትግራይ ክልል አስተዳደር ለሶስተኛ ጊዜ ጥያቄ አቅርቧል ክልሉ የነዳጅ ቅረብልኝ ጥያቄ ለፌዴራል መንግስት ያቀረበው 170 ሊትር ነዳጅ በመቀሌ ከተማ በህገ ወጥ መንገድ ሲዘዋወር ማግኘቱን ይፋ ባደረገ አጋጣሚ ነው ክልሉ በመቀሌ ከተማ ከፍተኛ የነዳጅ አቅርቦት በተፈጠረበት አጋጣሚ ሲዘዋወር ያገኘውን ነዳጅ ወርሶ ለፌዴራል መንግስት ጥያቄ አቅርቧል የክልሉ ንግድና ኤክስፖርት ኤጀንሲ ትናንት መጋቢት 15 2017 ዓ.ም ለንግድና ቀጠናዊ ሚኒስቴር ከነዳጅና ኤነርጂ ባለስልጣንና ለኢትዮጵያ ነዳጅ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ በተደጋጋሚ ያቀረበው ቅሬታ ለመፈታቱን ገልጿል። በክልሉ የነዳጅ አቅርቦት ለረጅም ጊዜ እጅጉን መቀነሱን የገለጸው ኤጀንሲው ላለፉት አስር ቀናት ወደ ትግራይ የሚጫን ነዳጅ መቆሙን አስታውቋል። ነዳጅ አቅርቦት እንደ ክልሉ ሙሉ በሙሉ በመቆሙ የአውሮፕላንና የብስ ትራንስፖርት እንቅስቃሴዎች መቆማቸውን ኤጀንሲው አስታውቋል። እንዲሁም የሰብአዊ እርዳታ ስራዎች፣ የሆስፒታልና አምቡላንስ ስራ፣ የመድኃኒት አቅርቦትና ስርጭት ስራ፣ በተፈናቃዮች መጠለያ ማእከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማትና የመንግስትና የልማት ስራዎች ይቁመዋል ተብሏል። የነዳጅ መጥፋት በአጠቃላይ የትግራይ ሕዝብ ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ እየተስተጓጎለ መሆኑን የጠቆመው ኤጀንሲው የፌዴራል መንግስት አቅርቦቱን እንዲያስቀጥል በድጋሚ ጠይቋል። ለሶስተኛ ጊዜ በድጋሚ ጥያቄ ቀረበላቸው የፌዴራል መንግስት ተቋማት የሰጡት መልስ ስለመኖሩ የታወቀ ነገር የለም። የፌዴራል መንግስት ወደ ትግራይ ክልል ነዳጅ ለምን መላክ እንዳቆመ በውል የተገለጸ ነገር የለም። ይሁን እንጂ የነዳጅ አቅርቦት የቀነሰውና ቀስ በቀስ የቆመው ክልሉ ከፍተኛ ውጥረት ውስጥ በገባበት አጋጣሚ ነው። ችግሩ የተከሰተው ምናልባትም በክልሉ የተፈራው ግጭት የሚቀሰቀስ ከሆነ ለህዋት የነዳጅ ክምችት ለመንፈግ ተብሎ የተደረገ ሊሆን እንደሚችል እየተጠቆመ ነው። ትግራይ በአሁኑ ወቅት በከፍተኛ የነዳጅ እጥረት መመታቷ በስፋት እየተገለጸ ሲሆን ህገወጥ ዝውውሩን በዛው ልክ ተጣጡፏል። ማደያዎች ቀን ቀን ነዳጅ የለም ብለው ዘግተው እየዋሉ ማታ ማታ መዳረሻ ወዳልታወቀ ቦታ እያዘዋወሩ መባሉን የክልሉ መንግስት አምኗል። በመቀሌ ከተማ 17000 ሊትር በርካታ በርሜልና ጀሪካን ነዳጅ በቁጥጥር መዋሉን የከተማ አስተዳደሩ አስታውቋል። በአቅርቦት እጥረት እንቅስቃሴ በመላው ትግራይ የተሽከርካሪ እንቅስቃሴ በተስተጓጎለበት አጋጣሚ ከክልሉ ወደ ኤርትራ ነዳጅ እንደሚዘዋወር የሚያመላክት ጭምጭምታዎችም እየተሰሙ ነው። የጥርጣሬ በመቀሌ አካባቢ በስፋት እየተነሳ የሚገኘው ነዳጅ ማደያዎች በምሽት ቀርተው መሰወራቸው ነው። የፋኖ ታጣቂዎች ጎንደር ከተማ ዙሪያ ያሉ ስፍራዎችን መቆጣጠራቸው ሲሰማ በጎጃም ደግሞ ለምን ትምህርት አስተምራላችሁ ያሏቸውን መምህራን መግደላቸው ተሰማ። የዘመቻ አንድነት መታወጅን ተከትሎ በክልሉ በርከት ያሉት ቦታዎች ውጊያዎች ሲቀጥሉ፣ በውጊያዎችም ንጹሐን ተገድለዋል። በአማራ ክልል አራት የፋኖ ክንፎች ባወጁት ዘመቻ አንድነት የተቀሰቀሰው ከባድ ውጊያ መቀጠሉ ሲሰማ በውጊያው በርካታ ሰላማዊ ሰዎች መገደላቸው ታውቋል። ሰላማዊ ሰዎቹ በሁለቱም ኃይሎች ነው የተገደሉት። በማዕከላዊ ጎንደርና በሰሜን ጎጃም ዞን በመንግስት ጸጥታ ኃይሎችና በፋኖ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎችን ጠቅሶ አዲስ ስታንዳርድ ዘግቧል። በማዕከላዊ ጎንደር በሁለቱም ኃይሎች መካከል ካለፈው አረብ መጋቢት 12 ጀምሮ ከባድ ውጊያ መቀስቀሱን ነዋሪዎች ገልጸዋል። የፋኖ ታጣቂዎች ወደ ጎንደር ከተማ ገብተው መክፈታቸውን ተከትሎ በከተማዋ ውጊያ መካሄዱን ነዋሪዎቹ ጠቁመዋል። ታጣቂዎቹ ወደ ጎንደር ከተማው ጠዳ ክፍለ ከተማ ገብተው እንደነበረ የተዘገበ ሲሆን ከሰዓታት ውጊያ በኋላ ለቀው ወጥተዋል ተብሏል። በውጊያው ከመንግስት የጸጥታ አካላትና ከፋኖ ታጣቂዎች በኩል በርካታ ተዋጊዎች እንደተገደሉ እንደሚያውቁ ገልጸው ሆኖም ይሄን ያህል ለማለት እንደሚቸገሩ ተናግረዋል። በጎንደር ከተማ ዙሪያ ውጊያ መቀጠሉን የገለጹት ነዋሪዎች ጎንደር ከተማ በከፍተኛ ስጋት ውስጥ መሆኗን ጠቁመዋል። በፋኖ ታጣቂዎች ቁጥጥር ስር በሚገኘው በማዕከላዊ ጎንደር ዞን ደንብያ ወረዳ ውጊያው እንደ አዲስ መቀጣጠሉን ዘገባው አመላክቷል። ከአረብ መጋቢት 12 ቀን 2017 ዓ ም ጀምሮ እንደ አዲስ ባገረሸው ግጭት በትንሹ ሶስት ሰላማዊ ሰዎች በተባራሪ ጥይት ተመተው መገደላቸውን ተጠቁሟል። አሁን ላይ የደንቢያ ወረዳ አይምባ ቀበሌን ጨምሮ ጎንደር ከተማ ዙሪያ የሚገኝ በርካታ የገጠር ቀበሌዎች በፋኖ ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውን አመላክተዋል። ውጊያው ከጎንደር ከተማ ቢወጣም ዙሪያውን ከባድ ትንቅንቅ እየተደረገ መሆኑን የሚያመላክቱ መረጃዎች ከስፍራው እየወጡ ነው። በጎጃም ቀጠና በዘመነ ካሴ ትውልድ ቦታ መራዊ ከተማ የፋኖ ታጣቂዎች መግባታቸውን ተከትሎ ውጊያ መቀስቀሱን ነዋሪዎች ተናግረዋል። የፋኖ ታጣቂዎች ወደ ከተማዋ ገብተው በመንግስት ኃይሎች ላይ ጥቃት ከፈጸሙ በኋላ ወዲያውኑ መውጣታቸው ይገለጽም አካባቢው ላይ ውጊያ ቀጥሏል። ታጣቂዎቹ ለምን ትምህርት አስተምራላችሁ በሚል 11 መምህራንን ሐሙስ መጋቢት 11 2017 ዓም ከቤታቸው አውጥተው መግደላቸውን ገልጸዋል። ጉዳዩን በተመለከተ የአማራ ክልል ኮሚኒኬሽን ባወጣው መግለጫ በሰሜን ጎጃም ዞን መራዊ ከተማ የእውቀት አባት መምህራን ለምን አስተማራችሁ ተብለው ተገድለዋል ሲል አስታውቋል። የዞኑ አስተዳደር የፋኖ ታጣቂዎች ወደ ከተማዋ በገቡበት አጋጣሚ አራት መምህራንንና የቀድሞ የመራዊ ከተማ ከንቲባን ገድለዋል ብሏል። በመራዊም በመምህራን ግድያ የሚወጡ መረጃዎች እርስ በርሳቸው የሚጣረሱ መሆናቸው አወዛጋቢ ሆኗል። አዲስ ስታንዳርድ ነዋሪዎች ነገሩ ብሎ ያወጣው የተገደሉት መምህራን 11 ቢሆኑም የዞኑ አስተዳደር የተገደሉት አራት ናቸው ብሏል። የክልሉ መንግሥት ኮሚኒኬሽን በጉዳዩ ላይ ይፋ ባደረገው መግለጫም የተገደሉ መምህራን ቁጥር በውል አልጠቀሰም። የአሜሪካ ወታደራዊ ጥቃት እቅድ በጋዜጠኞች እጅ መግባቱ እያነጋገረ ነው። አሜሪካ በየመን አማጽያን ላይ ጥቃት ለመፈጸም ያወጣቸው እቅድ ጋዜጠኞች እጅ መግባት ከፍተኛ ቁጣ ቀስቅሷል። የአሜሪካ ከፍተኛ ባለስልጣናት ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተም መረጃ በማጋራታቸው ከፍተኛ ቁጣ ተነስቷል። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሃውስ አረጋግጧል በአትላንቲክ መጽሔት የሚሰራው ጄፍሪ ጎልድበርግ እንዳለው ምክትል ፕሬዚዳንት ጄዲ ቫንስ እና የመከላከያ ጸሐፊ ፒት ሃንግስት የሚገኙበት ቡድን ውስጥ ነው እየተቀላቀለው። አሜሪካ በሁቲ አማጽያን ላይ ለማድረስ ያቀደችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱንም ተናግሯል። ምን አይነት መሳሪያ ጥቅም ላይ እንደሚውል እና የትኛው ኢላማ ላይ መቼ ጥቃቱን እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃት ሁለት ሰዓት ቀድሞ ነበር። ዲሞክራቶች የትራምፕን አስተዳደር ሰራዊቱ ሲተቹ ሪፐብሊካኖችም ስጋታቸውን ገልጸዋል። ወደ ሲግናል ቡድን እንዲቀላቀል የተደረገው በድንገት እንደሆነ ታውቋል የዋይት ሀውስ ብሔራዊ ደህንነት አማካሪ ማይክል ዋልዝ ወደ ቡድኑ አካቶት ሊሆን እንደሚችል ተገምቷል ሁቲዎችን የሚደግፈው ሰው ወደ ሲግናል ቡድን እንኳንም አላካተቱም የአሜሪካውያንን ህይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባ እንደማያውቁ የገለጹ ሲሆን የአገሪቱ የአሜሪካ መከላከያ ሚኒስትር ፔት ሄግሴት መረጃውን አስተባብሏል የዋይት ሀውስ ፕረስ ሴክሬታሪ ካሮላይን ሌቪት በሆቴዎች ላይ የደረሰው ጥቃት ስኬታማ ነበር፣ ፕሬዚዳንት ትራምፕ በብሔራዊ ደህንነት ቡድናቸው ይተማመናሉ ብላለች። የመከላከያ ሚኒስትር ጸሐፊው ወታደራዊ ኦፕሬሽኑ ስኬታማ መሆኑን ገልጸዋል። ጋዜጠኛውም በሲግናል ቡድን መቀላቀሉን በተመለከተም ሲጠየቁ አሳሳችና ዋጋቢስ ጋዜጠኛ ነው ሲሉ መልሰዋል።